የመጀመሪያ ቀጠሮ ወይም ፈርስት ዴት ላይ ሄደ ተገኝታል እናም ሁሉም ነገር ጥሩ የነበረ ይመስላል በደንብ አውርታችኋል ስቃሃል እሷም ፈገግ ብላለች ዋው ዛሬ ሁሉንም ነገር ጨርሸዋለሁ ብለህ ወደ ቤትህ ትገባለህ ግን ከዛ በኋላ ያጋጠምህ ነገር ግር ታንፈጥሮብሃል ጸጥታ አጋጥሞሃል ሜሴጅ ስትልክ መልሱ ይዘገያል ወይ ደግሞ ጭራሹኑ አይመለስም ምን እንደተፈጠረ ግራ ይገባሃል እናም ወዳጄ ስተቱ የተፈጠረው ቤት ከገባህ በኋላ አይደለም። ስህተቱ የተፈጠረው እዛው ካፌ ውስጥ ተቀምጣችሁ ቡናችሁን እየጠጣችሁ አንተ ሳታውቀው በሰከንዶች ውስጥ በፈጸምከው ስነ ልቦናዊ ስህተት ነው። ሳይንስ ምን እንደሚል ታውቃለ? ቲን ስላይሲንግ ወይም ደግሞ ቀጭን ዘለላ የሚባል የስነ ልቦና ጽንሰ ሀሳብ አለ። ሰዎች ስለ አንተ ማንነትና ዋጋ የሚወስኑት በሰከንዶች ውስጥ በጣም ጥቂት መረጃዎችን ተጠቅመው ነው። አንዲት ሴት በመጀመሪያ ቀጠሮ አንተን የምትመዝነው በምትናገረው ቃላት ብቻ አይደለም፤ ይልቁንም በምታሳየው ጥቃቅን ባህሪያት ነው። ዛሬ 99 በመቶ ወንዶች በመጀመሪያ ቀጠሮ የሚሰሯቸውን፣ ነገር ግን ሴቷን ይሄ ወንድ ለኔ አይመጥነኝም ብላ እንድትደመድም የሚያደርጓትን ሰባት ገዳይ ስህተቶች እናያለን። እነዚህን ስህተቶች ማወቅ ብቻ ሳይሆን እንዴት ወደ ኃይል እንደምትቀይራቸው በሳይንስና በጥበብ አሳያለሁ። እስከ መጨረሻው ከተከታተልከኝ የጨዋታው ህግ ይቀየራል። አብዛኛው ወንድ ቀጠሮ ሲይዝ ትልቁ ስህተቱ የሚጀምረው ገና ከመገናኘታቸው በፊት ነው። የት እንዲሄድ ወይም ደግሞ ምን ብናደርግ ደስ ይልሻል ብሎ መጠየቅ ጨዋነት ይመስልሃል። ነገር ግን በስነ ልቦና ይሄ ዲሲሽን ፋቲግ ወይም ደግሞ የውሳኔ ድካም ይባላል። ሳሪ ሽዋርዝ የተባሉ የስነ ልቦና ባለሙያ ዘ ፓራዶክስ ኦፍ ቾይስ በሚለው መጽሐፋቸው እንዳስረዱት ከሆነ ሰዎች ብዙ አማራጭ ሲሰጣቸው ይጨነቃሉ እንጂ አይደሰቱም። ሴቷ ወደ ቀጠሮው ስትመጣ ቀኑን ሙሉ ስትወስን ውላ ሊሆን ይችላል። አሁን ደግሞ የአንተን ኃላፊነት እንድትወጣላት እየጠየካት ነው። ተስፋ አደርጋለሁ ጥሩ ይሆናል ብለህ መሄድ ወደ ጦር ሜዳ ያለ ካርታ እንደመሄድ ነው። ዓላማ ቢስነት ለሴቶች እጅግ የሚያስጠላቸው ባህሪ ነው። እናስ መፍትሄው ምንድነው ካልከኝ፣ አንተ መሪሁን ሁን። አምባገነን ሁን እያልኩ አይደለም፣ ነገር ግን እቅድ ይኑርህ። የት እንሄድ ብለህ ከመጠየቅ ይልቅ ቦሌ ወይም የሚመች ቦታ ጠቅሰህ አንድ ምርጥ ፒዛ ቤት አውቃለሁ፣ በዛውም ጥሩ ሙዚቃ እንሰማለን። እዛ ሄድ ብለህ ወስን። ይሄ ምን ይነግራታል? አንደኛ አካባቢውን እንደምታውቅ፣ ሁለተኛ የምትፈልገውን እንደምታውቅ፣ ሶስተኛው ደግሞ ሸክሙን ከሷ ላይ እንዳነሳላት። ዓላማ ያለው ወንድ የመስህብ ጫና ይፈጥራል። ምክንያቱም ሴቶች በተፈጥሮ መመራትን ይፈልጋሉ፣ በተለይ ደግሞ በመጀመሪያ ቀጠሮ። እናም ወንድ ከሆንክ መሪውን ያዝ። ይህኛው ስህተት በጣም የተለመደ ነገር ግን ለመለየት አስቸጋሪ ነው። ጸጥታን ስለምትፈራ ወይም ደግሞ ምን ያህል አዋቂና ጎበዝ እንደሆንክ ለማሳየት ስትል ትለፈልፋለህ። ነገር ግን ዘ ኢንቨርስ ሎ ኦፍ ዲዛየር ወይም የፍላጎት ተቃራኒ የሚባል ህግ አለ። ይህም ማለት አንድ ነገር ለማግኘት በጓጓ ቁጥር ያ ነገር ይሸሻሃል ማለት ነው። ራስህን ለማብራራት ስትሞክር ሳታውቀው እባክሽን ውደጅኝ፣ እባክሽን ተቀበኝ እያልካት ነው በስነ ልቦና ጥናት ሰዎች ሙሉ በሙሉ ስለሚያውቁት ነገር ፍላጎታቸው ይቀንሳል። ሰዎች ያልጨረሱትን ወይም ደግሞ በግማሽ የተነገረን ነገር የበለጠ ያስታውሳሉ። ሁሉንም ነገር ስለ ራስ ከነገርካት ስለ አንተ የምትመረምረው ምን ይቀራል? ሚስጢር የለም ማለት መስህብ የለም ማለት ነው። እናስ ምን ማድረግ አለብኝ ካልክ አብዛኛውን ጊዜ አዳምጥ። የውይይቱ ሬሽዮ ወይም ምጥጥን 20 በ80 ይሁን። ይህም ማለት 20 በመቶ አንተ አውራ፣ 80 በመቶ ደግሞ እሷ ታውራ። ነገር ግን ዝም ብለህ አታዳምጥ። በጣም ሻርፕ የሆኑ ጥያቄዎችን ጠይቅ። ለምሳሌ ምን ትሰሪያለሽ ብለህ ከመጠየቅ ይልቅ ይህንን ስራ የጀመርሽው በገንዘቡ ተደስተሽ ነው ወይስ በውስጡ ሌላ የምትወጂው ነገር አለ ብለህ ጠይቅ። ይህ ጥያቄ ወደ ጥልቅ ማንነቷ እንድትገባ ያደርጋታል። አንተ ዝም ብለህ ስታዳምጥ እሷ በጭንቅላቷ ውስጥ ይሄ ሰው በጣም ይረዳል፣ ያዳምጣል፣ የተለየ ነው ብላ ትቀይሳለች። ሳታወራ አሸነፍክ ማለት ነው። ግልጽነት ጥንካሬ ነው የሚለውን ምክር ሰምተህ ሊሆን ይችላል። ልክ ነው፣ ግን ለመጀመሪያ ቀጠሮ አይደለም። ብዙ ወንዶች ግልጽ መሆንና የስሜት ቆሻሻን ማራገፍ ይምታታባቸዋል። ገና ተቀምጣችሁ አስር ደቂቃ ሳይሞላ ስለ በፊት ጓደኛህ ወይም ፍቅረኛህ ክፋት፣ ስለ አለቃህ አስቸጋሪነት ወይም ደግሞ ስለ ህይወትህ መራራነት ማውራት ወዲያውኑ ከጨዋታ ውጪ እንደወጣ ያሳያል። ለምን? ምክንያቱም ሚረር ኒሮንስ የሚባሉ በጭንቅላታችን ውስጥ ያሉ ሴሎች አሉ። አንተ ስትጨነቅ ወይም ደግሞ ስለ ችግር ስታወራ የምታወራላት ሴት ሳታውቀው ያንተን ስሜት ታንጸባርቃለች። አንተ የመከራ ካምፕ ሆነ ስትቀርብ እሷም ያንን ጭንቀት ታንጸባርቋለች ይሰማታል። ማንም ሰው በመጀመሪያ ቀጠሮ ጭንቀትን ሊጋራ አይሄድም። የሚሄደው ሊዝናና ወይም ደግሞ አዲስ ነገር ሊያውቅ ነው። በተለይ ስለ ቀድሞ ፍቅረኛ ማውራት፣ ይሄ ትልቁ ቀይ መብራት ነው ይሄ ሰው ገና ከቀድሞ ጓደኛው ወይም ህይወቱ አልተላቀቀም የሚል መልእክት ነው እያስተላለፍክ ያለው እናስ መፍትሄ ምንድነው ካልከኝ አንተ ተራራ ነህ የተረጋጋ ጠንካራና የማይናወጥ ችግሮች የሉብህም ማለት ሳይሆን ችግሮችን የምትቆጣጠር ሰው መሆንክን አሳይ እሷ የምትፈልገው ምስቅልቅል ያለ ነገርን ሳይሆን የተረጋጋ ህይወትን ነው ስለ ወደፊት እቅድህ በደስታ አውራ እንጂ ስላለፈው ቁስልህ በሐዘን አታውራ ከመጠን በላይ ጥሩ ወንድ መሆን ለምን ሴቶችን እንደማይስብ ሳይንሳዊ ምክንያት አለው። በዝግመተ ለውጥ ሳይኮሎጂ ሴቶች የሚፈልጉት ሀብትን ወይም ደግሞ ጥበቃን መስጠት የሚችለን ወንድ ነው። አንድ ወንድ ለሁሉም ነገር እሺ የሚል ከሆነ የራሱ የሆነ ወሰንና አቋም የለውም ማለት ነው። አቋም የሌለው ወንድ ደግሞ እሷንም ሆነ ልጆቿን ሊጠብቅ አይችልም። ትህትናና ልፍስፍስነት ይለያያሉ። በሩን መክፈት፣ ወንበር መሳብ፣ ይሄ ጨዋነት ነው። በጣም ጥሩ ነገር ነው። ነገር ግን እሷ በምትናገረው ሁሉ መስማማት፣ የራስን ፍላጎት አሳልፈ መስጠት፣ ወይም ደግሞ እሷን ላለማስቀየም ብለህ የምታደርገው ሽርጉድ፣ ይሄ ከመስህብ ጨዋታ ውጪ ያደርግሃል። ጆርዳን ፒተርሰን እንዳሉት ጉዳት የማያደርስ ሰው ጥሩ ሰው አይደለም። ጉዳት ማድረስ እየቻለ ግን ያንን በቁጥጥር ስር ያደረገ ሰው ነው ጥሩ ሰው የሚባለው። ሴቶች አቅም ያለው ነገር ግን የተገራ ወንድ ይወዳሉ። እናም ቴክኒኩ ይሄ ነው፣ የማትስማማበት ሐሳብ ካነሳች በጨዋነት ተቃውማት። አይ እኔ እንደዛ አይመስለኝም ብለህ የራስን አቋም አሳይ። ይሄ መከባበርን ይፈጥራል። ቀጠሮ መለማመጥ ሳይሆን ሁለት እኩል ሰዎች የሚገናኙበት መድረክ እንደሆነ አስምርበት። እነዚህ ሁለት ስህተቶች ደግሞ የአንድ ሳንቲም ሁለት ገጽታዎች ናቸው። አንደኛው ቦዲ ላንግጅ ዶሚነንስ ወይም የአካላዊ ቋንቋ የበላይነት ነው። መንገድ ላይ ስትሄዱ እና ካፌ ውስጥ ስትቀመጡ ማን ነው ሁኔታውን የሚመራው? እሷ የምትመራ ከሆነ ሳታውቀው አንተን መምራት ትችላለሁ ብላ ታስባለች። አንዲት ሴት መምራት የሚችልን ወንድ እንጂ የምትመራውን ወንድ እንደባል አትመለከተውም። ሁለተኛውና አስቀያሚው ስህተት ደግሞ ሲግናሊንግ ቲዮሪ ላይ ያለ ስህተት ነው። በባዮሎጂ እንስሳት ጠንካራ መሆናቸውን የሚያሳዩት በተግባር እንጂ በድምፅ አይደለም። አንበሳ ንጉሥ መሆኑን ለማረጋገጥ አይጮኸም፣ ዝም ብሎ ይራመዳል። ብዙ ወንዶች ግን ስለ ገንዘባቸው፣ ስለ መኪናቸው፣ ስለ ስኬታቸው ዝም ብለው ያወራሉ። እናም አትንገረኝ አሳየኝ የሚለውን መርህ መከተል አለብህ ብልህ መሆንክን መናገር የለብህም ንግግርህ ብልህ ይሁን ሀብታም መሆንክን መናገር የለብህም አለባበስህና መረጋጋትህ ይናገራል አስተናጋጁን የምትይዝበት መንገድ ለስህተት የምትሰጠው ምላሽ ወይም ደግሞ የምትራመድበት መንገድ ከሺህ ቃላት በላይ ስለ ዋጋህ ይናገራል ይህኛው የመጨረሻውና ወሳኙ ነጥብ ነው scarcity ሴት ወይም የጥረት አስተሳሰብ ይባላል። አንዲትን ሴት ገና በመጀመሪያው ቀን እንደ ንግስት፣ እንደ መጨረሻ አማራጭ፣ ወይም ደግሞ ህይወትን ልትቀይር እንደመጣች አድርገ ከተመለከትካት የተለማማጭነት ባህሪ ይታይባል። ተለማማጭነት ደግሞ አትራክሽን ወይም ደግሞ መስብን የሚገደል ነው። ለምን ነው ወርቅ ውድ ሆኖ? ብለ ስለማይገኝ ነው። አንተ ግዚህ ርካሽ ከሆነ ለሷ ያለህ ጉጉት ከተራው ያለፈ ከሆነ ዋጋ ይወርዳል። ይህንን እንዴት ማስተካከል ይቻላል ካልክ፣ አባንዳንስ ማይንድ ሴት ወይም ደግሞ የተትረፈረፈ አስተሳሰብ ይኑርህ። ይቺ ሴት ብቸኛዋ ሴት አይደለችም፣ እየተገናኛችሁና እየተያያችሁ ነው። ስለዚህ ዘናበል። ውጤቱ ምንም ይሁን ምን ህይወትህ እንደሚቀጥል ለራስህ ንገረው። ይህ አይነቱ ግድ የለሽ ወይም የተረጋጋ አቋም ሴቷን እንድትሳብ ያደርጋታል፣ ምክንያቱም ዋጋ ያለው ነገር በቀላሉ እንደማይገኝ ታውቃለችና። ወንድሜ የመጀመሪያ ቀን ቀጠሮ ማለት ኢንተርቪው አይደለም፣ አንተም ተፈታኝ አይደለህም። የምትሄደው ልትዝናናና ይቺ ሴት ወደ ህይወትህ እንድትገባ የምትፈቅድላት ደረጃ ላይ መሆኗን ልትመዝን ነው። ስለዚህም እነዚህን ሰባት ህጎች አክብር። አንደኛው ዓላማ ይኑርህ፣ ሁለተኛ ሚስጥራዊ ሁን፣ ሦስተኛ ጠንካራ እንጂ ልፍስፍስ አትሁን፣ አራተኛ ወሰንህን አስከብር፣ አምስተኛ ሁኔታውን ምራ፣ ስድስተኛ በተግባር እንጂ በወርያት አትመጻደቅ እና የመጨረሻው ከሁሉም በላይ አማራጭ እንዳለ እወቅ። የዛሬው ቪዲዮ ይህንን ይመስል ነበር። ይህ ቪዲዮ እንደጠቀመህ እርግጠኛ ነኝ። እንደዚህ አይነት ሳይንሳዊና በተግባር የተፈተኑ መረጃዎች እንዲደርሱ አሁኑኑ ይህን ቻናል ሰብስክራይብ አድርግ። የዶል ምልክቷን በመጫን ቀጣይ ቪዲዮ እንዲደርስ አድርግ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም።